ወቅታዊ ሁኔታ ላይ እንገኛለን። ይህን ወቅታዊ ሁኔታ ያገናዘበ ከእህል ከውሃ ለሰው ልጅ በተጨማሪ የሚያስፈልገው ነገር ቢባሉ እዚህ ቤት መጥተው፣ ቢኒሳክስ ቤት መጥተው ቢጠየቁ የሚመልሱት መልስ አንድ ነው። እሱም ከምግብና ከውሃ በላይ ባልተናነሰ የሚያስፈልገው ለሰው ልጅ መጽሐፍት ነው። መጽሐፍት ደግሞ ለሰው ልጅ ምግብ ለሌሎቻችሁ እኔ በጣም በጣም ዛሬ በነገራችን ላይ ቤተሰቦቻችን በእውነት እኔ ቆሜ አመሰግናለሁ። የዚህ ደረጃ እንዲደርስ ያለ እናንተ መልካም ፍቃድ አይሆንም። ገጣሚ ተብሎ መስማት በጣም የሚያስደስተውና ዲዘርቭ የምታደርገውን ነገር ነው ያገኘችው። በዛ መሀል ደግሞ በሰዎች መልካምነት እንደነ እረኘ ባሉ እንደነ ታዲስ ባሉ ከታች ባሉ መልካም ሰዎች እነሚሚ እነኪዲ እነ ሜሪ አረምን ያለረዳል፣ እነዚያ በእነዚያ ሁሉ መልካም ሰዎች መልካም ፈቃድ ይሄ መጽሐፍ ዛሬ የልብ ምጥ ብሏል። እውነት ነው፣ የልባችን ምጥ ነው ዛሬ እንግዲህ የወጣው። ለዚህ ሁሉ ነገር እናመሰግናለን። ደግሞ የበለጠ የምናበረታተው የበለጠ ደስታው የሚደርሰን ምንድን ነው፣ መጽሐፉን በመግዛት ነው፣ አሳተም ነው። እሺ፣ ከዛ እስኪ ዛሬ እንደገና እናንብበው ይህንን መጽሐፍ ያው፣ በጣም ጎበዝ ገጣሚ ሁላችን የምንወደው ምግባር ሲራጅ በደንብ አድርጓ አይቶታል። እስኪ እኔ ደግሞ ይህን ግጥም መንታ መንገድ ርዕሱ ነው። መንታ መንገድ አንድ ሀጃ ጥልቅ ምኙት ሰፊ እርምጃ እኔም አንተም ተፋላሚ ፍቅር ምርኮ ጠላት አልባ እየቅልቤት መንታ ምልኮ አንተ አንተ የቄስ ልጅ በመቅደሱ አዘውታሪ ነፍስ አባት ያለክ የነፍስ ተማሪ ፊደል በከንፈርህ ሀዝለህ የምትዞር በሁሉ ነገር ካምላክ የምትኖር የመቅደስ ጉልላት የማህሌት ዜማ ነፍስህ ነፍስ የምትል ስጋ አርገህ ደካማ። እኔ ሸክ ልጅ ከመስጅድ ያደኩ በነቢ ፍቅር ልቤን የገራሁ ሰጋጅ ለአምላኬ ጿሚ ለነብስ የምህረት ለማኝ በመላ ህዋሴ ሰርክ መማፀን ጀነት አልፊርዶስ ጥላ ሊሆኑኝ ቅያማ ሲደርስ። አንተ የቄስ ልጅ ማተበጽኑ መስቀል ከከረከው ባንገቴ ተመጠኑ ማርያምን ምትል ሀቅን ለማሰር ዝንፍን ሊያውቅም የቃለ መስመር በእሷ ስትምል በእሷ ስታሰር፣ ማን አስተማረህ የትኛው ወንበር? ማን ከተተልህ ይህን ድንቅ ሚስጥር? ከልብህ ሀገር የጭንቄ ደራሽና እና ቲያይል ዳሴ ሁል የምትለኝ ታቀናኛለች ሲዘሙ ነፍሴ ያች የምትለኝ የጌታይና ጣማ ለጁቷ ስሟን ስጠራውን በሚያስንጣ አዛኝነቷ ሰምቻለሁ

እኔ አባቴ አሰጋጅ ከሰጋጆች ፊት አንተ ተማሪ እኔ ተማሪ ከቁርአን ቤት አንተ ታዳሚ ስደቅ ከጸውለት ስርወጥ ስገሰግስ ልዘልቅ ወደ መስጂድ አይሃለሁ አንተ እንጠላጣ ጥለህ ለቅዳሴ ስትሄድ አገኛ ያለሁ ከመንገዴ ላይ ከፊት ለፊቴ ከመስጂዱዬ የገሰገስኩ ስገባ ቤቴ ታገኘኛለህ በጧት በማታ ሁሌ ቀያችን አንድ አይደለም ወይ ደጅ በራችን እኔ እገኛለሁ የበዓል ዕለት ታቦት ሲገባ አንተም አጠፋም ላረፋ ለኢድ መስለቀ ዘባ ተመልከት እንግዲህ እምነትህ እምነቴ ቢሆንም እየቅል በአንተ ስግደት በእኔ ሰላት ነፍስ ትማራለች እንጂ ሊታበሳል በቆምከው መሐሌት በቆምከው ቅዳሴ በምሰግደው ሰላት በማደርገው ዱዓ ትድናለች ነፍስ ትድናለች ነፍሴ። አማኝ አንተ አማኝ እኔ የአምላክ በሮች ያጣምረን የፍቅር አምላክ ያለያዩን ሁለት በሮች ደግሞስ እግዜር ደግሞስ አላህ ፍቅር አይጠላ ፍቅር አይገፋ፣ ሰይጣን እንጂ ፍቅርን ጠልቶ በክፋት ክሬት ተሰፋ። ያንተ ማምላክ የነገርከኝ ፍቅር ያውቃል በማያውቁ ብኩን ነብሶች፣ ለፍቅር ሲል ተቸንክሯል፣ ለፍቅር ሲል በአደባባይ ነብሱን ሰጥቶ ሰቅለውታል። አስታወስከው ፍቅር ማለት ክርስቶስ ያልከኝ ያልከኝለት ብለኛል። ለእኛ ብሎ በደሙ ነው የፈረመው የፍቅርን ጽናት፣ የኔ ደግሞ ርኅሩህኗ አዛኝ ጌታ ያፈቀረን አቅመቢስ ልብም አይገታ ይቅር ባይ ነው ቂምም ማያውቅ ጥልን ጥሎ በፍቅር ክንድ ለሚታረቅ አምላክህም የኔም አምላክ ደግናቸው የረቀቁ ቢላይም ረጅ ቤታቸው የፍቅርን ቃል የሰነቁ የነገርከኝ ያቺ ያልከኝ አማላጇ ስለ ፍቅር በል ንገራት፣ ሂድ ከደጇ ዝም አትልምና ትኮና ተወደቡቡ ለነገሯት የፍቅርን ኃይል እያነቡ እኔም ሄድኩ ይልማጸነው ቸሩ አምላኬን ላይወስድብኝ ፍቅሬን ከኔ አንተ ልኬን አንተ የኔ ከሌላ አድማስ ሌላ አምልኮ እኔ ማለት የሌላ ደጅ የፍቅር ሴት ያንተ ምርኮ፣ ሂድ ከደጁ የእኔ ፍቅር በልሄጃለሁ ንገር ለእግዜር፣ ንገር ለእሷ እኔም ላላህ ነግራለሁ። መንታ መንገድ፣ አንድ ሃጃ፣ ጥልቅ ምኞት፣ ሰፊ እርምጃ። ፎዚ ማለት ይቺ ነች። ይሄንን የመሰለ ግጥም እጃችሁ አለማስገባት ማለት ምን እንደሆነ አስቡት። እኔ ለምን የምናገር ያለውት? ግጥሞቿን ከዚህ በፊት በብዙ ሰምተናቸዋል፣ እንዲህ ሶሻል ሚዲያው ላይ ያሉ ግርግሮች ሳይፈጠሩ። አሁን ደግሞ እንዲህ በመጽሐፍ መልክ ሲመጣ ለትውልድ ሁላ ሊቀመጥ የሚገባ ምርጥ፣ እኛነታችንን የሚገልጽ መጽሐፍ ነው። ታሪካዊ መጽሐፍ ነው። ይሄ መጽሐፍ እንደሌሎች ግጥሞች እራሱ ሊታይ የሚችል ግጥም አይደለም። ህብረታችንን አንድነታችንን፣ እኛነታችንን ውስጡ የምናገኝበት መጽሐፍ ነው። የልብ የሙዚየም መቀመጥ ያለበት መጽሐፍ ነው። ማርያምን ቤት ወጥቶ በቁጥጥር ስር ውሏል። የልብ ምጥ የፎዚያ አህመድ መጽሐፍ ነው። የሁለቱ ኦርቶዶክስና ሙስሊም ክርስትናንና እስልምናን እንዴት አድርጋ ቀምማ እንዴት አድርጋ ኢትዮጵያዊነታችን የሚያሳይ ግጥም እንደሆነ ታውቃላችሁ። ወቅታዊና ልክ ሳንፈልገው ሲጉላላ ሲጉላላ ቆይቶ ዛሬ በቁጥጥር ስር ውሏል ማለት ነው። ይህ መጽሐፍ የሁላችሁም ነው። በይበልጥ እዚህ ቤት ያላችሁ ሰዎች በገንዘባችሁም በሀሳብም በብዙ መልኩ ስታስቡም ስትጨነቁም እስቲል በብዙ ነገሮች ውስጥ አልፎ ዛሬ ላይ እንዲህ ሆኖ በእጃችን ሆኗል። እነሆ መልካም የምሥራች! የልብ ምጥ የግጥም መድብል ገጣሚ ፎዚያ ጀማል፣ እነሆ በገበያ ላይ ዋለ። መጽሐፉን ከደራሲዋ እጅ መግዛት ይችላሉ። የት ካሉ በቲክቶክ ቢኒሳክስ ቤት በኢትዮጵያ ሰዓት አቆጣጠር ከቀኑ 7 ሰዓት እስከ 9 ሰዓት ባለው ጊዜ ውስጥ ይምጡ። ደራሲዋን ያገኛሉ። ከደራሲዋ እጅ ይገዛሉ። የልብ ምጥ ታሪካዊ የግጥም መድብል ፎዚያ ጀማል